ለመጀመሪያ ጊዜ ዶክተር አብይ ወጥቶ እንደዚህም ይሆን ከሆነ እኛ ከአቶ እስክንድር ነጋ ጋር ጦርነት እንገባለን የሚል ንግግር የመጀመሪያ ኃይለ ቃል እና ከሚናገሯቸው የፖለቲካ ቃላት ውጪ የሆነ እና ሁሉንም ሰው ያስደነገጠ የተናገሩት በአቶ እስክንድር ላይ የተቃጣውን ወይም በሳቸው ላይ የስዛቱ ዛቻ ነው። ያ ትልቅ ምልክት ነው ለብዙ ሰዎች። እኔ በግል ማቀውን ስለ ራሴ ኃላፊነት ወስጄ ልናገር፣ ስለ እስክንድር መሳይ እስክንድር። እዛ አዲስ አበባ በነበርንበት ጊዜ አብይ ብዙ ጊዜ አስጠርቶት ነበር። ይገርማል። ብዙ ጊዜ ብዙ ጊዜ እንነጋገር ብሎ አስጠርቶት ነበር። እኔ እናንተን ብቻችንን ምን የሚያነጋግረን ነገር አለ? የምንተዋወቅ ሰዎች አይደለን ወይ ድርጅታዊ መዋቅሩን ጠብቆ ነው ንግግር መምጣት ያለበት ከዛ ውጭ ግን ከኔ ጋር መነጋገር ሳይሆን ከአዲስ አበባ ህዝብ ጋር ተነጋግሮ የአዲስ አበባ ህዝብ ችግር መፈታት አለበት የሚል አቋም የነበረ ሰው ደረቅ ነው በዚህ የጠላው ሰው ነው ለዚህ ነው ግልጽ የሆነ ጦርነት ውስጥ እንገባለን ያለው የነበረው። ከዚህ የተነሳ አሁንም እንደዚሁ በተለይ በእሱ ላይ የሚነሱ ካራክተር አሳሲኔሽንስ እንደዚህ አንዳንድ መግለጫዎች ያለሁና በቀጥታ ከዛ ጽፈት ከነ ዳንኤል ክብረት የሚመጣ ይመስለኛል